አቅመቢስነት ጎስቋላነት፣ ደካማነት በራሱ ጽድቅ አይደለም፣ ነገር ግን ጽድቅን መስራት ከሚችል ማንነት አንሶ ጎድሎ ወድቆ መገኘት እንጂ። የትውልዱን ስልጣኔ እድገት እና ነጻነት የማይፈልጉ ሆዳደሮች ብቻ አቅመቢስነቱን አጽድቀው ይግዙታል። አንተም ይህን አቅመቢስነትን ጽድቅ አድርገ ከተቀበልከው እንደነርሱ ነክ፣ ነገር ግን አንተ አቅመቢስ እስቲ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ታጥብበት የነበረ ሳሙና ነው። ኤደብሊውኑ ለምግብነት የምናውላቸውን ጤናማ ዘይቶች በመጠቀም የማዘጋጀው ነው። ይህ ሳሙና ፋንሲ እንዲሆን አረፋ እንዲያወጣ እንዲኩረፈረፍ ረጅም ጊዜ እንዲያገለግል ብዬ የሚጨምርበት ምንም አይነት ተጨማሪ ኬሚካል የለም። ከዚህም የተነሳ ጸጉራችን፣ ቆዳችን ድሮ ይነጣ የገረጣ የነበረው ነገር አሁን በዮጌ ገላ ሳሙና ስንታጠብ ተፈጥሯዊ ወዙን በቀላሉ እና በፍጥነት ለመመለስ አግዞታል፣ ረድቶታል። እኛ እንደተጠቀምንበት አንተም እንደተጠቀምበት እንመክርሃለን። በ175 ግራም አዘጋጀቸዋለሁ። ሦስት መቶ ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልህና በዛ ጉግል ማፕ አድራሻ ስትሄድ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ያደርሳል። እዛ ሄደህ ዮጌ ገላ ሳሙና ብለህ ስትጠይቃቸው ይህንን በ175 ግራም የተዘጋጀውን ሶስት መቶ ብር ይሸጡልሃል። እኛ እንደተጠቀምንበት አንተም እንደምትጠቀምበት፣ ቤተሰቦችም ወዳጆችም እንደሚወዱ ተስፋ እናደርጋለን። ከዛ ያለፈ ግን አንተ ይህን ሳሙና ስትገዛ ይህንን የዩቱብ ቻናል ታግዛለህ። ያም ደግሞ በትውልዳችን ላይ የተቃጣውን በተለይም ደግሞ ወንዶቻችንን ሆን ተብሎ አልጫ ለማድረግ የሚሰራውን ስራ በመቀልበሱ ረገድ ከንቅናቄ ካባወራው ንቅናቄ ተካፋይ ትሆናለህ ማለት ነው። ጀግና ትውልድ ጀግንነቱ ገንዘብ የሆነለት ትውልድ በዚያም በጀገነበት ጀግንነቱ ጽድቅ የሚሰራ ትውልድ፣ በምንም መልኩ በምንም አይነት መልኩ አቅመ ቢስነትን አያበረታታም። አቅመ ቢስነትን አያበረታታም። ይህ ደግሞ የእኛ የኢትዮጵያውያን መለያ መልካችን የነበረ ከሌሎች የምንለይበት የምንጠራበት ግብራችን የነበረ ነገር ነው። በታሪካችን በረጅም ጊዜ ታሪክ ውስጥ በኢትዮጵያውያን በረጅም ጊዜ ታሪክ ውስጥ ራሳቸውን የሚጠብቁ፣ በሰው ላይ የማይደርሱ፣ ክብራቸውን የሚያስጠብቁ፣ ነፃነታቸውን የሚያስጠብቁ ያንን ነፃነታቸውን ለማስጠበቅ ደግሞ ተፈጥሯዊ ጸጋቸውን አበልጽገው የተገኙበት በዛም ጽድቅ የሚሰሩበት እንደሆነ በተለያዩ ጽሑፎች ማግኘት እንችላለን። ምንም እንኳን ለጠላት ያደሩ ሆዳደሮች የተለያየ ነገር በረዘው መጥፎ ነገር ስለ ሀገራችንም ስለ አባቶቻችንም የሚነግሩን ቢሆንም እውነትን የሚፈልግ ሰው ካለ፣ ታሪክን መመርመር የሚፈልግ ሰው ካለ ይህንን ሳይደርስበት አይቀርም የተጻፈ እውነትን ለሚመረምርም ደግሞ የሚገለጥ ያልተሰወረ የአደባባይ ሚስጥር ስለሆነ ማለት ነው። ነገር ግን ብዙዎች እንደዚህ እንዳልሆነ ብዙዎች ከዚህ ጋር ከዚህ በተለየ በተለይም ደግሞ በሀገራችን በማህበረሰባችን ውስጥ የነበረውን አባታዊ ስርዓት፣ ወንዳዊ ስርዓት ጨቋኝ እንደነበር፣ በዳይ እንደነበረ እያቆለጳጰሱ ሲያወሩት ልክ በቦታው የነበሩ ይመስል የራሳቸውን፣ የሚኖሩበትን የወደቁበትን ብሶት አቀጣጥለው ሲያወሩት ትውልድን ያሳስቱበታል። ዛሬ ዛሬ ግን ከዛ አልፎ ተርፎ ጭራሽ ትውልዱ አቅመቢስ እንዲሆን አቅመቢስነቱም ደግሞ መንፈሳዊነት ጽድቅ እንደሆነ ተቆጥሮ እንዲነገረው እንዲሰማ እየተደረገ ነው። ይሄ ደግሞ ከሀገራችን በሀገራችን ያልነበረ ትውፊት በአባቶቻችንም ዘንድ ያልነበረ ወግ እኛ ኢትዮጵያውያንም የማንገለጽበት የነበረ ነው። ዛሬ ዛሬ ወገኔ ወንድሞቼ አቅመቢስነታቸው አቅመቢስ መሆናቸው ከመንፈሳዊ ልዕልና የሚያደርሳቸው እንደሆነ ይነገራቸዋል። እንደዛም አቅመቢስ ሆኖ ይኖራሉ። ምንም የተሰጣቸውን ጸጋ ሊሰለጥኑበትና ሊበለጽጉበት ቀርቶ የተሰጣቸው ነገር ምን እንደሆነ እንኳን ለይተው የማያውቁበት ግን አቅመቢስ አቅመቢስ አቅመ ቢስ ስንል እራሱ ማለት ምን ማለት ነው? ከምንድን ነው አቅመቢስ የሚኮነው? ከምንድን ነው አቅመቢስ የምንሆነው? ምን ስንሰራ ነው አቅመቢስ የምንባለው? አቅመቢስ የምንለውን ነገር ለምን አንገልጸው? አቅመቢስነት በተለይ እንደ ሰው እንደ ሰው በተፈጠርነት የሰውነት ጸጋ በተሰጠን የሰውነት ጸጋ በተለየልን የሰውነት ሚና በሰውነታችን ልንሰራ የሚገባንን እውነትና ጽድቅ መስራት ከምንችልበት ጎድለን ስንገናኝ እሱን መስራት የምንችልበት ከምንችልበት አቅም አንሰን ስንገናኝ አንሰን ስንገናኝ አቅመ ቢስ እንባላለን። አንሰን ስንገናኝ ያንን ጽድቅ የምንሰራበት አቅም ጎሎን ስንገናኝ አንሰን ስንገናኝ አቅመቢስ እንባላለን። አንሰን ስንገናኝ ጎሎ ስንገናኝ ሲባል እንግዲህ መጀመሪያ የተሰጠን ነገር ነበር ማለት ነው አይደለ? ያ የተሰጠንን ነገር ካልቲቬት ማድረግ አቅቶን እሱን ማሳደግ አቅቶን እሱን ማበልጸግ አቅቶን እሱን እንዲያየል ከማድረግ ተቆጥበን ተከልክለን ኃይለኛ ከመሆን ቀርተን አቅመ ቢስ እንሆናለን። ስለዚህ ጽድቅ እንስራ ስንል ስለ እውነት እንናገር፣ እውነትን እንመስክር ስንል፣ በእውነትና በሐሰት መካከል ያለውን ልዩነት እናሳውቅ ስንል፣ ሐሰትን ከእውነት ቆርጠን እንለየው፣ እንጣለው ስንል ስንፈልግ በእኛ ውስጥ አቅም አይኖረን፣ ያ አቅመቢስ ቢስ ያስብለናል። ከዛ ከተሰጠን ልናሳድገውና ያንን ጽድቅ ልንሰራበት ከነበረን ልንደርስበት ከሚገባው አቅም አንሰን ጎለን ተገኘን፣ አቅመቢስ ቢስ ተባለን። ያ አቅም ግን ምንድነው ደግሞ በፈንታው እንደገና ያ አቅም ራሱ የተባለው ምንድን ነው? ምን አይነት አቅም ነው? የገንዘብ አቅም ነው? የጉልበት አቅም ነው? የስነ ልቦና አቅም ነው? የእውቀት አቅም ነው? እነዚህን ሁሉ ነው። ስነ ልቦናዊ አቅምም ነው፣ የአእምሮዊም አቅም ነው፣ የአካል ብቃትም አቅም ነው፣ የሌላም የሌሎችም ነገሮች። ግን መቅደም ያለበት የትኛው አቅም ነው? በእኛ ዘንድ ያለ ከሌላ ከውጭ የማይጨምር ከአባታችን ይዘን የመጣ ነው፣ ከእናታችን ማህጸን ይዘን የተወለድ ነው፣ ልናሳድገው የምንችለው ከኛ የማይለይ እኛ እኛን አክሎ እኛን ሆኖ ሊገለጥ የሚችል ነገር ግን የምናሳድገው ነገር ያ ነው። አቅማችን ጽድቅ የምንሰራበት አቅማችን እንጂ ከውጭ የምንደርበው አያስፈልግም እያለን አይደለን። እሱ ግን መቅደም ያለበት በቅድምና መምጣት ያለበት ግን እሱ አይደለም። እኛ ውስጥ ያለው ስነ ልቦናው፣ እውቀቱ፣ ሰውነታችን፣ አካላችን፣ ጡንቻችን እነዚህ ነገሮች ለኛ የተሰጡን ናቸው ለኛ የተሰጡን መክሊቶች ናቸው አቅም ናቸው። በነዛ አቅም በነዛ አቅም ተጠቅመን ነው ጽድቅ የምንሰራባቸው። ጽድቅ ለመስራት እንዲያስችሉን ግን እነዛ አቅም በራሳቸው ደግሞ ካልቲቬት መደረግ አለባቸው። መኮትኮት፣ ማደግ፣ መንከባከብ፣ ማሳደግ አለብን። እነዛ እነሱን ማሳደግ ካልቻለን ጽድቅ የምንሰራበት አቅም እናጣለን። ስለዚህም ደግሞ አቅመ ቢስ እንባላለን። ስለዚህም ደግሞ አቅመ ቢስ እንባላለን። ችግሩ ግን እንደዚህ አቅመ ቢስ በምንሆንበት አቅመ ቢስ ስንሆን አቅመቢስ ሆነናል ብለን ራሳችንን ከማሳደግ ይልቅ ራሳችንን ወደዛ ጽድቅ ወደሚሰራበት ማማ ደረጃ ከፍታ ከማውጣት ይልቅ ለአቅመቢስነታችን ሰበባሰበብ ሰበባ ሰበብ ደርድረን እንወዘታለን። እሱ ብቻ አይደለም አቅመቢስ መሆኑ ራሱ ጽድቅ ነው ብለን እናወራለን። ዛሬ እየሆነ ያለው ነገር ያ አቅመቢስ መሆኑ ራሱ ጽድቅ ነው ተብሎ አባታችን አስቦ በሰጠን ጸጋ፣ ማየል መበልጸጉ ተገቢ አይደለም ተብሎ አቅመቢስ መሆኑ ጽድቅ ነው ተብሎ እየተነገረ ነው። ልጆቻችንን እያጣናቸው ነው። ወንዶቻችንን በተለይ እያጣናቸው ነው። በዚህ ጉዳይ ላይ በተሰጣቸው ጸጋ ማደግ መበልጸግ እስካይችሉ ድረስ እየሆኑ ነው። አንድ ሰው ያ የተሰጠውን አባቱ የሰጠውን ጸጋ ካልቲቬት ማድረግ ካልቻለ ማሳደግ ካልቻለ እንዴት አድርጎ ጽድቅ ይሰራበታል? እንዴት አድርጎ ነፃነትን ማምጣት ይችላል? ለትውልዱ፣ ለሚስቱ፣ ለቤተሰቡ፣ ለሀገሩ እንዴት አድርጎ ነፃነትን ማምጣት ይችላል? እንዴት አድርጎ ስለ እውነት መመስከር ይችላል? ስለ እውነት እኮ ለመመስከር ያንን አቅም ማሳደግ ያስፈልጋል። የስ በተለይ ይም ደግሞ ስለ እውነት ለመመስከር ያንን የስለ ንቦና አቅም ማሳደግ ያስፈልጋል። ያንን ስለ ንቦና ማሳደግ ያስፈልጋል። ለእውነት የጨከነ ለእውነት የቆረጠ ይሄ ይመጣብሃል፣ ይሄ ይደረግባል፣ ይሄ ይሆንብሃል ቢባል እንኳን የፈለገው ይሁን እንጂ እውነትን እናገራታለሁ፣ እውነትን እመሰክራታለሁ፣ ሀሰትን ከእውነት ለያታለሁ ብሎ የጨከነ ማንነት መገንባት ይፈልጋል። ያ አቅም ነው። ያ የሚገነባ አቅም ነው። ከሰማይ ዱብ የሚል አይደለም ወይም ደግሞ ለአንዳንድ ሰው እግዚአብሔር አብዝቶ የሚሰጠው ለአንዳንድ ሰው ደግሞ የሚከለከለው አይደለም። በተግባር በልምምድ የሚያድግ ነው። በተግባር በልምምድ የሚያድግ ነው። በእርግጥ አሰልጣኝ ይፈልጋል። በእርግጥ አሰልጣኝ ይፈልጋል። እንደዚህ ዝም ብሎ በማንበብና በመስማት የሚሆን ነገር አይደለም። ለዛም ነው የፍኖተ አባወራ ሥልጠናን አዘጋጅተን፣ እባካችሁ ከመጥፋታችን በፊት ትውልዳችን በተለይም ወንዶቻችን እንታደጋቸው። አቅመቢስነታቸው ከመቼውም ጊዜ የበለጠ በስቷል። ይህንን እኔ አይደለሁም፣ ሴቶቹ ይነግሯቸዋል። ጠይቋቸው፣ ሴቶቹ ይነግሯቸዋል። አንድ አቅመቢስ የሆነ ሰው ወይም ደግሞ አቅመቢስነት የተስፋፋበት የተንሰራፋበት ማህበረሰብ፣ በእርግጠኝነት ነው የምነግራቸው፣ ነፃነትን ይፈራል። ምክንያቱም ነፃነትን ማምጣት ዋጋ ስለሚያስከፍል፣ ነፃነትን ለማምጣት አቅም ስለሚፈልግ ያ አቅም ደግሞ የለው። ስለዚህ አቅመቢስ የሆነ ሰው ነፃነትን ይፈራል። አቅመ ቢስ የሆነ ማህበረሰብም ነፃነትን ይፈራል። ነፃነት ጥሩ ነው። ነፃነት ያስፈልጋል። ነፃነት ብዙ ነገር ሊያወራ ይችላል። ጃስ ብትሉት ግን ነፃነትን ይፈራል። የለመድኳት ባርነት ትሻለኛለች ነው የሚለው። ምክንያቱም ነፃነትን ለማወጅ፣ ነፃነትን ለማስጠበቅ፣ ነፃነትን ለማስቀጠል፣ ነፃነትን ለመጪው ትውልድ ለማቀበል አቅም ይፈልጋል፣ ጭካኔ ይፈልጋል፣ ቁርጥሊና ይፈልጋል፣ ወኔ ይፈልጋል፣ ፍጹም እምነት ይፈልጋል በራስ ላይ እኛ የተማመንበትን ግንዳችንን ዋናውን አባታችን ላይ የሆነ ፍጹም እምነት ይፈልጋል፣ ልበሙሉነትን ይፈልጋል። ይህ ሁሉ ነገር የለውም አቅመቢስ ወንድ ወይም ደግሞ አቅመቢስ ማህበረሰብ። ስለዚህ ነፃነት ይፈራል። ምክንያቱም ደግሞ ነፃነት እነዚህም እንደ ግብዓት አምጣ ይለዋል፣ ሂኖስ ያቃል። ስለዚህ ነፃነትን ይፈራታል። ነፃነትን ሲፈራ ነፃነትን አልፈልግም ብሎ አይደለም፣ ሰበብ ይደረድራል እንጂ አይሆን ለምን? ለነፃነት ሲባል ጡንቻ ከመጣ አይ ጡንቻ ለማዘጋጀት አሁን ጧት ጧት ተነስቶ ስፖርት ሊሰራ እንቁላል ሊበላ ስለዚህ ዘወትር ስለ ስጋዬ ላስብ ነው ስለ ነፍሴ ላላስብ ነው አአ ይሄ ጥሩ መንገድ አይደለም። ይሄ የስጋ መንገድ ነው፣ የነፍስ መንገድ አይደለም። ሞኞ ይህችን ሰበባ ሰበብ እናቃታለን። ሂድና የምደልልበት እንደልል ትውልዴን ሆዳደር አድርጋ አትጣልብኝ፣ በአፍጢም አትድፋብኝ፣ በባርነት አትንዳብኝ ትውልዴን ቱንቻን የሰጠን እግዚአብሔር ነው። ጽድቅ እንሰራበታለን። ነጻነታችንን እናስጠብቅበታለን። ከአባታችን በላይ አዋቂ የሚመጣ ሁሉ ሰይጣን ነው። ትውልዱን ያን የአባቱን ልጅ ለባርነት ለመማገድ ከተመቸው፣ ለባርነት ለመማገድ ለባርነት ለመመልመል የሚመጣ ሆዳደር ነው። ስለዚህ አቅመ ቢስ ሲሆን ነፃነትን ይፈራታል፣ አይደል? ብዙ አቅም ስለምትጠይቅበት፣ ቀድመን ጥቀስ የዘረዘርናቸውን ነገር ዲማንድ ስለምታደርግበት፣ ያን ጊዜ ለዛ ለነፃነት ጡንቻም ያስፈልጋል፣ ወኔም ያስፈልጋል፣ እልህ ያስፈልጋል፣ እውቀት ያስፈልጋል፣ ጥበብ ያስፈልጋል፣ ጸሎት ያስፈልጋል ሲሉት፣ እሺ ጸሎቱና ንባቧን ንባባን እንፈልጋታለሁ፣ ይሄ ጡንቻ የምትሉት ግን አልተዋጣልኝም። ምክንያቱም በሮብና በአርብ እንቁላል ልታስበሉኝ ነው፣ አደለ? ከዛ ጠዋት ጠዋት ስለ ስጋዬ እንዳሰብ ስፖርት ልታሰሩኝ ነው፣ አደለ? አላረገውም ይላል። አታድርገው። አቅመቢስ ሰው ነጻነትን ይፈራል። ዊ ኖ ዛት። አባቶቻችን አቅመቢስ አልነበሩ። አልተጻፈም። የትም ቦታ መንፈሳውያንም ነበሩ፣ ግን አቅመቢስ አልነበሩ። አቅመቢስ አልነበሩም። ወኔያም ነበሩ። አቅመቢስ አልነበሩም። የሰውነት ጉልበት ጥንካሬ ነበራቸው። ሬዚሊያንሱም ትጋቱም ነበራቸው። አቅመቢስ አልነበሩም። እውቀቱም ነበራቸው። በብዙ ነገር የታጠቁ ነበሩ። ይሄ ትውልድ ከየት ያመጣው መንፈሳዊነት ነው ከየት ያመጣው ክርስትና ነው ሲጀመር አቅመቢስነትን እንደ ጽድቅ የሚናገረው ስለዚህ አቅመቢስነትን አቅመቢስ የሆነ ማህበረሰብ አቅመቢስ የሆነ ትውልድ ነጻነትን ይፈራል ነጻነት የምታስከፍለውን ዋጋ የሚከፍልበት አቅም ስለሌለው ያንን ነጻነት ይፈራልና ምን ይመርጣል ዴፊኒትሊ ባርነትን ይመርጣል አመኑ ባርነትን ይመርጣል። ምን ተምሮ ማስትሬት እና ዶክትሬት ቢስ ምን ተምሮ ሊቅና ሊቃውንት ቢባል አቅመ ቢስ ከሆነ ሆዳደርነቱ የማይቀር ነው። ሆዳደር ከሆነ ባርነቱ የማይቀር ነው። ባርነት ሲባል ያን እንደ ድሮ ዘመን በግርና በሰንሰለት ታስሮ የሚበላው የሚጠጣው ሳይኖር ወይም ልብስ ሳይሰጠው ላሁ ላይ ልብሱ ቆሾሾ እንደዛ ታስቡት። ሚሊየን እየተከፈለው ሚሊየነር ቢሊየነር ሆኖ ባለስልጣን ሆኖ ሊቅና ሊቃውንት ተብሎ ማስትሬትና ዶክትሬት ይዞ ባሪያ ይሆናል። ብዙዎቻችን እንደዛ አድርገን አናስበው። ስለዚህ አቅመቢስ ሲሆነ ሰው ነፃነትን ይፈራልና ወደማያውቀው አንሰርቴኒቲ ወዳለበት ነፃነት ከሚሄድ ያችኑ የለመዳት የሚያውቃትን ባርነት ይመርጣታል። እዛው ባርነት ውስጥ ይረግጣል። የሚከፋው ደግሞ የሚከፋው ሶስተኛው ነው። አቅመቢስ ሲሆነ ሰው ነፃነትን መፍራቱ ብቻ አይደለም። አቅመቢስ ሲሆነ ሰው ነፃነቱን ከመፍራቱ የተነሳ በለመደበት ባርነት መርገጡ ብቻ አይደለም። አቅመቢስ ሲሆነ ሰው አቅም ሲሆነ የሆነ ሰው ነፃ የሚያወጣውንም ሰው አይፈልግም። አሳልፎ ይሰጠዋል ለማ ለዛ በባህርነት ለሚረቀው አካል። ወንድሞቼ ይሄንን ታሪክ ውስጥ በደንብ ታገኙታላችሁ። መጽሐፍትን ብታነቡ፣ የታሪክ መጽሐፍትን ብታነቡ፣ ትልቅ የታሪክ መጽሐፍ የሚባለው መጽሐፍ ቅዱስን እራሱ ብታነቡት እዛ ውስጥ ታገኙታላችሁ። ብዙ ምሳሌዎችን መጥቀስ ይችላሉ። አሁን ይህንን እያልኩን ሁለት ሶስት ታሪኮች በጭንቅላት ይመጥተዋል፣ ግን አንደኛውን ብቻ ላምጣ። ታሪኩን ለማስረዘም የቪዲዮኑን ለማስረዘም አንድ ታሪክ ልንገራችሁ፣ የሶምሶምን ታሪክ። ሶምሶም ታስታውሱታላችሁ? መጽሐፉን የሶምሶምን ታሪክ በአንድ ወቅት ምፈልጋት ቦታ ላይ ብቻ ሄድ። በአንድ ወቅት አባቱን የወደዳት ፊልስጤማዊ ሴት ነበረችና ካላጋባህኝ ይለዋል ዳረኝ ይለዋል። እሷን ይሄድና አባት ከነዛ አባት ጋር ካልተሳሰጥኩኝ እንግዲህ ያቺ ፍልስጤማዊ ሴት ይዳርለታል። እሷ ሚስቱ ትሆናለች። ከዛ ሌላ ቦታ ይሄዳል። ሌላ ቦታ ቆይቶ ሲመጣ አይ ቲንክ እዛ ቦታ ብዙ ጊዜ ቆይቷል። የእሷ አባት ይሄ ሰው ሄዶ ቀርቷል። ስለዚህ እቺ ሴት ቆማ መቅረቷ ነው ወይም ደግሞ ብቻዋ መቅረቷ ነው። ስለዚህ ለሌላ ለዳራት ብለው ለሌላ ይደርቱታል። ሲመጣ ሚስቴ ሲል እንዲህ የጠፋ መስሎ ነው የቀረ መስሎ ነው የተውካት መስሎ ነው የጠላህት መስሎ ነው ለሌላ ዳርናት ይሉታል። በዚህ ይበሳጫል። ሱምሶን እንግዲህ ጉልበተኛ ነው፣ ኃይለኛ ነው። ያንን ኃይሉን እንግዲህ የእግዚአብሔርን ጽድቅ ነበር የሚሰራበት። በተለይ እስራኤላውያን ከፊልስጤማውያን ይጠብቅበት ነበር። ነገር ግን እዛ ታሪክ ውስጥ ምን ይፈጠራል? በጣም ከመናደዱ የተነሳ ሶስት ቀበሮችን ከይይዝና ሶስት ቀበሮች እንግዲህ ቀበሮች ጭራቸው ቡሺ ነገር ነው፣ ጭራሮ ነገር የሚመስል ጭድ ነገር የሚመስል ነገር አለው። ሶስቱንም በአንድነት ያስራቸውና ጭራቸውን በእሳት ለኩሶ እነዛ ፍልስጠማውያኑ የደረሰ ማሳ ውስጥ ሊሰበሰብ የደረሰ የደረቀ እህል ውስጥ ይለቃቸዋል። ያ ማሳ እሳት ይያዛል፣ ይነዳል፣ ይቃጠላል። ፍልስጠማውያን በዚህ በጣም ይበሳጫሉ። በጣም ይበሳጩና የመጡት የት ነው እስራኤላውያን ጋር ምን ሆናችሁ? ተበሳጭተው ተቆጥተው በቁጣ ተቀጣጥለው ሲያገኟቸው ምን ሆናችኋል ሲባሉ፣ የእናንተ ሰው እገሌ የሚባለው ሶምሶን የሚባለው እንደዚህ አድርጎና እንደዚህ አድርጉብናል። ስለዚህ እንደዚህ እናደርገዋለን ወይም ፈጃቸዋለን ወይም እሱን አሳልፋችሁ ስጡ ይሏቸዋል። ስለዚህ እነዛ እስራኤላውያን ደግሞ በጣም ይንቀጠቀጣሉ። ፊልስጤማውያን ይፈሯቸው ነበረ። በእርግጥ ሶምሶን አርቆላቸው ነበር፣ እነሱን መክቶላቸው ተቃቁሞላቸው ነበር። ግን አሁን ምንም ማድረግ አይችሉም። ፊልስጤማውያን በሙሉ እነሱን ሊያጠፏቸው ነው። ሶምሶንን አሳልፎ ሊሰጡት ይስማማሉ። ሄደው ሶምሱንን አስገድደውም ተደባድበውም አይደለም የያዙት ነግረውት አሳምነውት ተስማምተው የታሰረላቸው አይችሉትም። ስለዚህ ታሰራላቸው ይዘው አሳልፈው ለፊስጠማው ያሰጡት። በቃችን ብቻ ነው የምፈልገው ይሄ ከመጽሐፍ ቅዱሳዊ ትርጉም ጋር ሊሄድ ይችላል፣ ላሄድ ይችላል አላውቅ። እኔ አንድምታው ምናምን አላውቅም፣ እንዳላሳስታችሁ። የዋናውን ትርጉም እዛ ሄዳችሁ ፈልጉት። እኔ ግን ለራስ የፈለኩት ታሪክ ምንድን ነው አቅመቢሶች ምን ያክል ነጻነትን ከመፍራታቸው ባርነትን ከዛም የተነሳ ነጻነትን ከመፍራታቸው የተነሳ ባርነትን ከመምረጣቸው የተነሳ ነጻ ሊያወጣቸው የሚመጣውን ሰው እንኳን አሳልፈው ከመስጠት ወደኋላ እንደማይሉ ነው። አቅመቢስነት ምን ያክል እስከዚህ ድረስ እንኳን ጽድቅ ሊሆን በደል እንደሚሆን እዩት። እንኳን ጽድቅ ነው ተብሎ ሊወራበት ሊያሳፍረን ይገባል። አቅመቢስነት አባታችን የሰጠንን ጸጋ አፈር ድሜ ያስግጠ ነው፣ ከአፈር ጋር ለውሰ ነው ሰዎች ሲጠይቁ ለምን እንደዚህ ያደርጋችሁ ይባል ይሄ ኃጢአት የሚያሰራኝ ስጦታው ነው እያለን ስናወራው ልናፍርበት ይገባል። ሲሆን ሲሆን አውቀን ሰልጥነን አበልጽገን አይለንበት ጽድቅ ስንሰራበት ሲያዩ ሰዎች ያንን ጸጋችንን የሰጠን አባታችንን አባታቸውን እንዲያመሰግኑ ምክንያት መሆን ሲገባል። ምክንያት መሆን ሲገባል። እዛ ላይ እንደምታዩት አንድ ሶምሶን እዛ ታሪክ ላይ አንድ ሶምሶን ፍልስጥኤማውያን ሄዶ ድራሻቸውን ያጠፋቸዋል። በአንድ አህያ መንጋጋ ስንት ሰው እንደገደለ እዛ ላይ ታሪኩ ታገኛላችሁ። እሱ ላይ እነዛ እስራኤላውያን ቢደረቡ ኖሮ ምን ምን ያክል ኃይል እንደሚሆን አስቡት። ፊልስጤማውያንን እዛ አካባቢ ያሉትን ሌሎች ጠላቶቻቸውንም ጸጥ ለማድረግ ጸጥ በማሰኘቱ ደረጃ ሶምሶንን ቢያግዙት ኖሮ እስራኤላውያን የእሱን አንድ አራተኛ አንድ ሶስተኛ ወኔ እንኳን ይዘው ቢያግዙት ኖሮ? ምን ያክል በነፃነት ሊኖሩ እንደሚችሉ አስቡ። ፍልስጤማውያን በመጡ ቁጥር ምን ያክል ሳይንቀጠቀጡ፣ ሳይረበሹ፣ ሳይደነግጡ፣ ሳይሳቀቁ መኖር እንደሚችሉ አስቡት። ግን አቅመቢስ ይህ አይታሰበው። ነፃነትን ለማግኘት በሚካሄደው መንገድ በዛ ጉዞ ላይ ያለውን ሪስክ ሲያስበው፣ ያለውን አንሰርቴኒቲ ሲያስበው፣ ያው የለመደው ባርነት ይመርጣል። ለምን አቅመቢስ ነው። የሚከፋው ታዲያ ያ አቅመ ቢስነቱን አጽድቆ ከተቀመጠ በኋላ ከዚህ አቅመ ቢስነቱ ውጣ የሚለውን ሊያወጣው የሚሞክረውን ሰው እንኳን አሳልፎ መስጠቱ ነው። በተመሳሳይ ሌሎችም ታሪኮች አሉ መጽሐፍ ቅዱስ ላይ። በነገራችን ላይ የተሰጣቸውን ጸጋ መክሊታቸውን፣ የተሰጣቸውን ነገር ያልተጠቀሙበት የትም ያባከኑት ነገር ግን ሌሎች የተጠቀሙበት ጸጋቸውን፣ የተሰጣቸውን ጸጋ ተጠቅመውበት ጽድቅ ሲሰሩበት በዛም ደግሞ እግዚአብሔር አባታቸው ሲደሰት የከፋቸው የተከፉ ብዙ ሰዎችን ማግኘት ይቻላል። እኛም ዛሬ ላይ አቅመቢስነታችን ለትውልድ ስንነግረው እንደዚህ እያደረግን ነው፣ በደል እየፈጸምን ነው። አቅመቢስነታችን ጽድቅ በጭራሽ አይሆንም፣ ሆኖ አያውቅም። ይሄ በኢትዮጵያውያን ታሪክ ተፈጽሞም አያውቅም። አሁን አዲስ ነገር ነው እየሰራን ያለ ነው ላይክ ዥንጉርጉርነታችንን እያጠፋ ነው ነው ነብር ዥንጉርጉር ነው። ዥንጉርጉርነቱ ሊያጠፋ ሊተው አይችልም። ኢትዮጵያዊ መልኩ እንዲተው አይችልም። እንደተባለ እንደተባለው ሳይሆን መልካችንን እያጠፋ ነው ነው። ማንም አይደለም። በማንም አታሳቡ። በራሳችሁ ሀሳቡ ጣታችሁን ራሳችሁ ላይ ጠቁሙ፣ ጠቁሙ። አቅመ ቢስነትን ጽድቅ አርጋችሁ የምታወሩ አቅመ ቢስነት ጽድቅ ነው ብላችሁ የምታስተምሩ አቅመ ቢስነት ጽድቅ ነው ብላችሁ የምትኖሩ ሰዎች ጽድቅ አይደለም፣ በደል ነው። አባታችን ባወቀ ጽድቅ ስሩበት ብሎ በሰጠን ጸጋ መሰልጠን መበልፀግና አይለን ጽድቅ መስራት ሲገባን እሱን ቀብረን አቅመ ቢስ ሆነን ከነጻነት ይልቅ ባርነት መርጠን፣ ያ ብቻ ሳይሆን የነጻነት ጎል ሊፈነጥቁልን ዳርዳር የሚሉ ሰዎችን እየተፈለግን እየፈለግን በባትሪ እየፈለግን ስንኮረኩማቸው እሱ አይደለም ለጠላት አሳልፈን ስንሰጣቸው ከዚህ በላይ በደል የለም። ከዚህ በላይ በደል የለም። አቅመ ቢስነት ጽድቅ አይደለም። ጽድቆ ነው በኢትዮጵያውያን ታሪክ በየትኛውም ቦታ አልተጻፈም በየትኛውም ቦታ አልተጻፈም። ጀግና ትውልድ ጀግንነት ገንዘቡ የሆነለት ትውልድ በዛ በጀግንነቱም ጽድቅ የሚሰራ በጥንካሬው፣ በጉልበቱ፣ በወኔው፣ በጭካኔው፣ በኃይለኝነቱ፣ በቆራጥነቱ፣ በቆፍጣናትነቱ ጽድቅ የሚሰራበት ትውልድ ልጆቹን አቅመቢስነት ጽድቅ ነው ብሎ ያስተምራቸው ሆኖ አያውቅም። እንደዚህ አይነት አቅመቢስ ትውልድ ተፈጥሮ አያውቅም። ይሁ ልጆቻችሁን ትላንትና እኮ የ25 ዓመት የ30 ዓመት ወንድ ልጅ ሀገር የሚመራ ሀገር ማስተዳደር የሚችል ነበረ። ዛሬ የሰላሳ ዓመት ወንድ ልጅ የቱ ጋን ያለው? እንኳን ሀገር ሊመራ ራሱን መምራት ይችላል? ተዉት፣ ሚስቱን፣ ልጆቹን ተዉት፣ ራሱን መምራት ይችላል? የዛሬ የ30 ዓመት ወንድ ልጅ የካልሲውን ግራ እና ቀኝ እንኳን መለየት የሚቸግር እኮ ነው። ይህንንም መለየት አለመቻሉን ደግሞ እንደ ጀብድ የሚያወራ እኮ ነው። በጣም እኮ ነው ግራ የሚገባው ሰው ከዚህ አቅመቢስነት ውጡ ስትሏቸው፣ ኖኖኖ አንተ የምታወራው አካባጅነት ነው፣ ላይክ በዳይነት ነው፣ ጨካኝነት ነው፣ የታዩት ደፋሪነት ነው የታዩት። እኔ በዚህ አሁን በማወራላችሁ ኃይለኝነት፣ ጀግንነት፣ ቆራጥነት፣ ቆፍጣናነት በደል ስሩበት ብዬ ተናግሬያለሁ ወይስ በደል ሊያሰራን ይችላል ብላችሁ የሚፈጥር ስሜት ፈጥሬያለሁ እናንተ ውስጥ? የልጆች እኮ አባት ነኝ፣ ወንድም ሴቶችም ልጆች ያሉኝ አባት ነኝ። ጽድቅ እንዴት መስራት እንዳለባቸው በተሰጣቸው ጸጋ ያ የተሰጣቸው ጸጋ ወንድነት መክሊቱ ሴትነት መክሊቱ ደግሞ እኔ የሰጠኋቸው ሳይሆን እናታቸውም የሰጠቻቸው ሳይሆን አባታቸው የሰጣቸው እንደሆነ የምነግራቸው የማስተምራቸው ያለኝ አባትም ነኝ። ከየት አመጣችሁት እናንተ ነገር? ከየትኛው መጽሐፍ ላይ አነበባችሁት? ትላንትና ሀገር ድንበር የጠበቁ ቤተክርስቲያንን የጠበቁ ትውፊት ያስቀጠሉ ስርዓትን ያስከተሉ ለእኛ ያቆዩልን ሰዎች ሲበድሉበት፣ ከየቱ ጋር አነበባችሁት? በደሉበት ተብሎ ከየት አነበባችሁት? እባካችሁን ያነበባችሁበት መጽሐፍ ካለ ሲያስቀምጡልኝና ያስቀምጡልኝ እና እኔም ላገናዝበው። ስለተጻፈ ስለተነበበም ልክ ነው ማለት አይደለም፣ ግን እንዳው ልፈትሸው ነው፣ ምራሴ ልማርበት ከዛ ውስጥ ወይም ደግሞ ለመሞገትም ይመቸኛል። ከዛ ያለፈ ግን ይሄ መጤዎች የሆነ ወቅት ላይ የመጡ እናትና አባቶቻቸውን እነሱ የሰጧቸውን እሴት ቫሊዩ የናቁ ትውፊቱን የናቁ ያቃለሉ ወዳደሮች የፈጠሩት ታሪክ ነው። አቅመቢስነት ጽድቅ ሆኖ አያቅም። በመንፈሳዊ ዓለምም በቤተ ክርስቲያንም ተነግሮ አያቅም። አቅመ ቢስነት ጽድቅ ነው አልተባለም። እንዳውምስ ካላችሁ በደል ነው። እሱ ባወቀ አባታችን ባወቀ ጽድቅ ስሩበት ብሎ የሰጠንን መክሊታችንን የሰጠንን ስጦታችንን እኛ እናቃለን ብለን በእብሪ ታጅረን የትም ማሽቀንጥረን የምንበድልበት በደለኞች ነን። በደል አለብን፣ ያስጠይቀናል ያስጠይቀናል። የአባቶቻችንም እዳ አለብን፣ ያስጠይቀናል። ስለ እውነት ስለ ጽድቅ ስለ ፍትህ ሲሉ አጥንታቸውን የከሰከሱ ቆዳቸውን ስጋቸውን ላሞራ የሰጡ ደማቸውን ያፈሰሱ አባቶቻችንም ደምና አጥንትም ይፋረደናል። ጽድቁ ነው በአፍጢም የተደፋ ሆዳደር ነህ። ስለሆዳደርነትህ ከሆዳደርነትህ የተነሳ እውነትን ክደህ ከሐሰት ጋር ተስማምተህ በብልሃት መኖር እሱም ብለህ ትኖራለህ። ሆዳደር ነህ። ጽድቅ አይደለም እሱ። ከአቅመ ቢስነትህ የተነሳ በአፍጢም የተደፋበት ሆዳደርነት ነው። ይህንን ለትውልድ ያትጋት የምነግራችሁ ወንድሞችም፣ የምትሰሙኝ ወንድሞችም ይህንን ከጽድቅ አትቁጠሩ፣ አትስሙ። እንደዚህ እያሉ አደባባይ ላይ ወይም አውደ ምህረት ላይ ወይም ዩቲዩብ ላይ ወጥተው የሚያስተምሩ ሰዎች አሉ። እንግዲህ ውሳኔው የመጨረሻ ውሳኔ እናንተ ነው። መፍትሄው መፍትሄው መጀመሪያ ደረጃ አቅመቢስነት ጽድቅ እንዳልሆነ አውቃችሁ መረዳት ነው። እሱ ላይ መፍትሄ መፍትያችን የሚነሳው ከዛ ነው። ጠላት ከሚሰራው ሆዳደሮች ከሚነግዱት ከሚሸቅሉብን፣ በመድረክና በዩቲዩብ ባፍና በመጣፍ ከሚነግዱብን በተለየ አቅመቢስነት ጽድቅ አይደለም እንዳውም በደል እንደሆነ በአራት ነጥብ መዝጋት ነው። አቅመቢስነት በደ በደል ከሆነ ጽድቅ አይደለም በደል ከሆነ እንዴት አድርገን ነው አቅም ያለው ሰው ሆንን አቅመኛ ሆነን ኃይለኛ ሆነን ባለን አቅም ላይ ሰልጥነንበት በልጽገንበት ጽድቅ የምንሰራበት በኃይል ወተን ጽድቅ የምንሰራበት የተፈጠርንለትን ዓላማ የምንፈጽምበት በዚያም ደግሞ የአባታችን ፈቃዱ የሚፈጸምበት በዚያም ደግሞ የእኛ እረፍት የእኛ ደስታ የሚሆንበት እረፍት ማለት ሶፋ ላይ ተንጋሉ ወይም ደግሞ እግር ታጾ ጋቢ ለብሱ በስንቱ እያዩ ቅቅቅቅቅ ማለት አይደለም። እረፍት ማለት ትክክለኛ የነፍስ እረፍት ሀሴት የምናገኝበት ያ እረፍት ለስጋ መከራ ሊሆን ይችላል፣ ስቃይ ሊሆን ይችላል። ግን ትክክለኛውን እረፍት ደስ የምንሰኝበት ያ ደስታ በነገራችን ላይ የሚመጣው የሰማዩ አባታችን ደስ የሚሰኝበትን ስራ በመስራት ነው እንጂ ሎሊፖፕ በመምጠት አይስክሪም በመላስ የሚመጣ ደስታ አይደለም። ስለዚህ መጀመሪያ አቅመ ቢስነት ጽድቅ አለመሆኑን እንደውም በደል መሆኑን በአራት ነጥብ መዝጋት ማተም፣ እንደዛ የሚለፈልፉ ሰዎችን ቦታ አለመስጠት ሆዳደሮችን እኛን ከነጻነት ይልቅ ወደ ባርነት የሚያስገቡንን ባርነትን እንድንወደው በባርነት እንድንቀጥል እኛ ብቻ ሳይሆን ዘር ማንዘራችን በባርነት እንዲቀጥል የሚፈልጉ ሆዳደሮችን ሁኤቨር ያር በነገራችን ላይ በብዛት ይህንን ስራ የሚሰሩት የተማሩ ሰዎች ናቸው። እንደኔ አይነት መሐይሞች አይደሉ። እነሱም በአራት ነጥብ መዝጋት የመጀመሪያው ደረጃ ከዛ ያንን የተሰጠንን በእኛ ውስጥ ያለን አቅማችንን፣ ተፈጥሯዊ ስጦታችንን፣ ስነልቦናዊ ወኔያችንን፣ አካላዊ ስጋዊ ጡንቻችንን፣ ሌሎቹንም አእምሯዊ እውቀታችንንም የልቦና ማስተዋላችንን እነዚህን ሁሉ ካልቲቬት ማድረግ የጽድቅ ስራ። ካልቲቬሽን ይፈልጋል፣ አርአያ ይፈልጋል፣ አሰልጣኝ ይፈልጋል። አውሪ አይደለም፣ ተሞጣሞች ሰው አይደለም የሚያስፈልገው። በተግባር የሚያሳይ በተግባር የሚያሳይ ቀድሞ የሚመራ እሱ እያደረገ እንደዚህ አድርጉ የሚል አሰልጣኝ ያስፈልጋል። ያ አሰልጣኝ የሱን ልክ የሱን ያክል የሚያሰለጥናቸው ሳይሆን ከሱ አልፈው ከሱ ቀድመው ስራ መስራት የሚችሉ ከሱ የበለጠ ስራ መስራት እንዲችሉ አድርጎ የሚያሰለጥናቸው አሰልጣኝ ነው እንጂ ከኔ በላይ አዋቂ፣ ከኔ በላይ ጠማቂ፣ ለማነ ከኔ በላይ የምትናገር እያለ የሚኮርኩም አይደለም። ያ ከወዳደሮቹ ጋር የሚመደብ ነው። ስለዚህ እንደዛ የሚያሰለጥን ሰው ያስፈልጋል። በዛ ልንሰለጥንበት፣ በዛ ልንበለጸግበት፣ ልናሳድገውም ይገባናል። ይህንን ከዚህ በፊትም ተናግረዋለሁ፣ አሁንም እናገረዋለሁ፣ ወደፊትም እናገረዋለሁ። ደጋግሜ ደጋግሜ ነው የምነግርህ ወንድም አለም። በቀላሉ ይህን ስራ ከምን ትጀምራለህ? ስራውን ለመጀመር ቀላል፣ ለውጡን በፍጥነት ከሚታይበት ከአካል ብቃት እንቅስቃሴ ጀምር። ቀላል። አሁን ይህንን ከሰማ በኋላ አስራ አምስት ፑሽ አፕ ረድ። ዛሬ አልወርድም፣ ነገ ድገም፣ ከነጎዲያ ድገም። አባት የሰጠህን ጡንቻ ነው የምታሳድገው። የሰው መንጋጭላ ልታፈርስበት አይደለም ዓይን ልታፈርጥበት አይደለም። ደም ልታፈስበት አይደለም። ሌሎች እህቶችን አስገድደ ልደፍርበት አይደለም። ይህንን ጠላት ነው የሚያወራው። አትስማቸው። የፈለጉ የተማሩ ሰዎችን ቢሆኑ እነሱም የጠላት ተገዢ፣ የጠላት ምንደኛ የሆኑ ሆዳደሮች ናቸው። አይደለም ጽድቅ እንሰራበታለን። የእነሱን ሆዳደርነት፣ መነገጃ፣ መሸቀያ ጠረጴዛቸውን እንዳትገለብጥባቸው፣ ጉልበተኛ እንዳትሆንባቸው፣ ኃይለኛ፣ ቆራጥ እንዳትሆንባቸው ብቻ ነው እንደዛ የሚሉክ። ስለዚህ ከስፖርት ጀምር። ይህንን ደጋግሜ ተናገርያለሁ፣ እስከ ዛሬ። ስፖርት ካልሰራ ምን ትሰራለህ? ለዚህ ምን ታደርጋለህ? የሚያዝናና የሚያስቅ ነገር የለውም እኮ አባወራ። ስለዚህ ከአቅመቢስነት ለመውጣት የመጀመሪያ አቅመቢስነት ጽድቅ አይደለም፣ እንዳውም በደል ነው። በአራት ነጥብ ዝጋው። ከዛ የተሰጠህን ጸጋ ወቅ፣ በዛ ላይ ሰልጥን፣ በዛ ላይ በልጽግ አሳድገው ጽድቅ መስራት ወደምትችልበት ከምን ልጀምር ብትል በቀላሉ ከስፖርት ጀምር። ከዛ አንብብ፣ ታሪክ መጽሐፍትን አንብብ የአባቶችን ታሪክ የቀደሙትን አባቶች ታሪክ ስማ። አሁን ያሉትን የምናያቸውን አይደለም፣ መቼም አሁንም አልታደለም። አልታደለም ልጆቹን ለገበያ ያወጣ አባት ገጥሞናል ዛሬ ላይ። ስለዚህ ያንን ታሪክ እወቅ። ከዛ ከትላንትናው ጋር ለመገናዘብ ለመስማማት ሞክር። በር ካንኳኩ ይከፈታል፣ እንደዛ ተብሎ ተነግሮናል። ጠይቅ ታውቃለህ፣ ታገኛለህ። እኔ አልሰጥም ይሰጣል፣ የሰማዩ አባትህ። እንዴት እንደሆነ እኔ አላውቀው። በርታልኝ ወንድም አለም